ያላችሁ ይቅርታ፣ በጣም ስላቆየናችሁ። እሺ፣ ያው በዓለም ላይ እንግዲህ ልደት እንዳለ ሁሉ ምን አለ ደግሞ ተቃራኒ ሀዘን አለ አይደለ? ይሄ የጋዱ ዓለም በቃ ሁሌ የምንኖርበት ነው። በዋናነት ጥሩ ስራ ሰርቶ ወደ እግዚአብሔር መሄድ ነው ትልቁ ነገር አይደለ? እዚህ ጋ ከኋላ የምትመለከቷቸው እናታችን ደግ ስራ ቢሰሩ ነው ይኸው ዛሬ በስማቸው የተራበ የሚበላው የተጠማ የሚጠጣው። ለቤተሰቦቻቸው ሀዘናቸውን የሀዘን ዳርቻ ያድርግልን። የሀዘን ዳርቻ ያድርግልን። የምንወድሽ እናታችን በድንገት አንቺን በማጣታችን የሀዘናችን ጥግ የሀዘንን ጥግ የቀንን ጨለማ የባዶነትን ስሜት አወቅ ነው ከፍቶናል። በጣም አዝነናል። ሞትሽን አምኖ መቀበል አቅቶናል ግን እግዚአብሔር የፈቀደውን አድርጓልና የምትወጁ ቅዱስ አማኑኤል ነፍስሽን ይማርልን፣ ባጸደ ገነት ያኖርልን። ሁሌም በልባችን ትኖር ያለሽ እንወድሻለን። ልጆችሽና የልጆችሽ ልጅ ልጆች። ከሁሉም ሀዘን የእናት ሀዘን ከባድ ነው። እንደውም ሲተረት የእናት ሀዘንና የድንጋይ መቀመጫ እያደር ይቆረቁራል ይባላል አደለ። ግን ይሄንን ሀዘን ማስቀረት ማጽናናት የሚችል ማን ነው? ስሙን ጥሩት እንጂ ማን ነው ማን ነው? ለዚህ ቤተሰብ ደግሞ እግዚአብሔር መንፈስ ቅዱስ መጽናናትን ይስጥልን። እግዚአብሔር ነፍሳቸውን ይማርልን። የእናታችን የወይዘሮ ወይንሸት ኪዳኔ ወልደ መድኅን በክርስትና ስማቸው አስካለ ማርያም ነው። እግዚአብሔር አምላክ የአስካለ ማርያምን ነፍሳቸውን ይማር፣ ነፍስ ይማር በሉልን እግዚአብሔር ነፍሳቸውን ይማርልን። የእኛንም ደግሞ አሟሟታችንን ያሳምርልን። ድሃ እየረዳን የተራበ እያበላን የተጠማ እያጠጣን ያዘነ እያጽናናን አሟሟታችንን ያደርግልን። እናታችን ያው ጥሩ ሰው ያስተ- አሟሟቱን በነገራችን ላይ ያስታውቃል። ሰው ቤተሰቡ ትዝ የሚለው ድሃ የተራበ የተጠማ ከሆነ ያ ሰው የተባረከ ሰው ነው። አንዳንድ ሰው መልሶ ራሱ እንዲጠራው የሚጠራውን ሰው ያበላል የሚያለብሰውን ሰው መልሶ የሚያለብሰውን ያለብሳል። የእናታችን የወይዘሮ ወይንሸት ኪዳኔ ወልደ መድኅን ቤተሰቦች ግን ያደረጉት ብድራትን በሰማይ የሚያስከፍላቸውን ነው እና እግዚአብሔር አምላክ ለቤተሰብ እግዚአብሔር አምላክ መጽናናትን ይስጥልን። ነፍስ ይማርልን። ቀጥታ ወደ ምገባው ነው የምንሄደው። በጣም በጣም ይቅርታሽ፣ ፀሐይ ላይ ስላቆየናችሁ። እናንተ ደግሞ እንደዚህ ፀሐዩ ሲመታችሁ፣ ሌላም እንደዚህ አቧራው ሲቦንባችሁ ማድረግ ያለባችሁ እጅ ምን ሳይሆን መጠን ላይ ቦታ እንድናገኝ እሺ። የተሻለ ቦታ አግኝተን ፀሐይ ሳይመታችሁ፣ አቧራው ሳይቦንባችሁ፣ ጠረጴዛ ላይ ምግባችሁ ተቀምጦ ውሃው አጠገባችሁ ቁጭ ብሎ ሳትገፋፉ በልታችሁ የምትሄዱበትን ቦታ እንዲሰጡን ለምኑ። ማንን? እግዚአብሔርን ነው። እናንተ ከለመናችሁ ችግር የለው፣ ያራረዋል። ይህ ቦታ የሚሰጠውን መሬት የሚሰጠውንም አካል ያራረዋል። የእናንተ ጸሎት ነው ዋናው። እሺ፣ እግዚአብሔር ደግሞ አካባቢውንም ደግሞ እግዚአብሔር ይስጥልን በሉልን እነሱን እያስቸገርን ነው በየቀኑ እንደዚህ ምገባ አለ። የሚወጡበት የሚገቡበት ቦታ ነው። እነሱንም እግዚአብሔር ይስጥልን በሉልን። አሁን ወደ ምገባው እንሄዳለን። አደራችሁ ስትበሉ ማጉረስ እንዳትረሱ። ቻው በሉ።